መስቀል ገጠር ድንገባ ፈልጋለሁ። የምርክ ነው፣ እኔ አብርሽን ማለት ነው። በጣም ጎበዝ ሰው ነኝ እኔ አብርሽን ማለት ነው። ሀሳቡ የማላስቀይረው ነገር የለም እኔ እኮ ጎበዝ ነኝ። እውነትሽን ነው? አንቺ ራስሽ እንደ ጎበዝ ነው አድርገሽ የምትቆጥሪው? ምን ነው ጉብዝና ማለት ለአንቺ ዝሞት ነው እንዴ? ብልግና ነው እንዴ? ወንድ ልጅን እየተለጣጠፍሽ ሀሳቡን ስላለስቀየርሽ በቃ እንደ ጀግና አርግሽ እንደ ጎበዝ አርግሽ ነው ራሱሽ የምትቆጥሪው። ደግሞ እኮ ለመስቀል ገጠር እንድንገባ እፈልጋለሁ። እሺ፣ የት መስቀል ነው የምትገቡት? መስቀል እኮ አለፈ። ዛሬ አራተኛ ቀን ነው። ሶስተኛ ቀን ነው። አራተኛ ቀን ነው። ብቻ አይመለከተኝም። ሄዳችኋል እኮ። አሁን እኛን ለማወዛገብ ሚስጥራችሁ ስላወጣንባችሁ ነው አይደለ? እንደዚህ ሆናችሁ የመጣችሁ። ለማንኛውም ቤተሰብ ምን እንዳለች ሰምታችኋል አይደለም? እኔ እኛን እንደሚያዳምጡ ገራ ዛሬ ነው እያወቅኩት፣ ማለት ነው። የአያቱ ቤት ነው መስቀል የገባው ስላልኩኝ ምን አለች? የአያቴ ቤት ወስጄ ከአያቴ ጋር አስተዋውቅሃለሁ። ጋሻልቅበት ደግሞ ምን አለ? ለአያቶችሽ ምን ስጦታ ይዤላቸው ልግባ? ምን አለበት አያቴን ምን የሚያስደስተው ነገር ይዤለት ልግባ ብትል ማለት ነው። ይታፈራል። እኔ በዚህ ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻው ከኔ ጋር ሆኑ። የዘፈን ውስጥ ነገር ቤተሰብ ልቤ ልቤ ገዝቷል የወደደ ወዶ፣ የጠላውን ጠልቷል። እስኪ ሙች በለኝ። አዎ ልክ ነው፣ እሱስ ልክ ነው። ውሽማህን ወደ ማለት ነው ሚስትህን እዛው ቁጭ በይ ብለሃታል ማለት ነው። ታዲያ ይሄ ዘፈን ሊያዘፍን ይችላል። እንደ ጋሽ ያልቅበት እየ አያንተ ጉዳይ ተገኑ ይብሰን። እኔማ በደንብ አድርጌ ነው የምነግራቸው ማለት ነው። ላይክ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ ሌላው፣ ሩታዬ እንደዚህ ድምቅ ምር ብላ ከጓደኞቿ ከአድናቂዎቿ ጋር መታለች ማለት ነው። እንዲህ አምሮብሽ ስላየውሽ እጅግ በጣም ደስ ብሎኛ ሩታዬ እንደዚህ አምሮብሽ እየሳቅሽ፣ እነዚህ ቁምረሳዎች ቀጥል አድርጋቸው። አሁ በሳቅሽ ግዳያቸው ትናንትና እንደዛ ተራርሰው ስታያቸው እንደ ሳቅሽባቸው እንደዚህ እየሳቅሽ ረር አድርጋቸው። ላይክ አድርጉ ቤተሰብ አሰላም አሌይኩም ወረሕመቱላሂ በረካቱ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላ ብዛሌ ላላ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ጎደዳችሁ፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአቶ ያልቅበትና እንዲሁም ደግሞ የቴቴ ቴቴናት እንዴ ማናት የደመቁ የሄርሜላ ቪዲዮ ነው ማለት ነው። እንግዲህ ዛሬን ተአምራቱ ቀጥሏል። አልኳችሁ ተአምራቱ ቀጥሏል። እኛን ለማሳመን የማያደርጉት ጉድ የለም፣ የማይፈነቅሉት ድንጋይ የለም፣ የማይወርዱት ቁልቁለት የማይወጡት ዳገት የለም፣ አልኳችሁ እነሱ መስቀል ገብተው እንደዛ ችቦ ሲለኩሱ ሲጎራረሱ፣ ቁርጦ ሲቆርጡ አውጥተ ዝርግፍ ስላደረግንባቸው ዛሬ እኛም ለመሸወድ መጡ። ማለትን ምናለች እትዬ ደመቁ ለመስቀል ገጠር ልንገባ እፈልጋለሁ ሁሉ ጓደኞቻችን ጥለውን ገብተው የለም ወይ ማን ነው ጥሎሽ የገባው? ማን ነው ጥሎሽ የገባው? ተያይዛችሁ እኮ አብራችሁ ነው የገባችሁት ማለት ነው። ችቦ ስትለኩሶ ያየናችሁ እኮ አብራችሁ ነው ከነ ቴቴ፣ አቤላ፣ ከነ ቡርኬ፣ ከነ ኪያ ከስንቶቻቸው። እና አሁን ይሄኛን ለማሳመን ብላችሁ ይሄን ከምትጋጋጡ ከምትላላጡ፣ ምን አለበት እውነት አሁን ተናግራችሁ ጥሩ ጥሩ የሆነ የበዓል ቪዲዮዎችን ብትለቁልን ማለት ነው። እንዶ እኮ በውሸት ላይ ውሸት ወልዶ ሲመጣ እኮ ይደብራል። ጋዝጋዝ ነው የሚለው ቤተሰብ ጋዝጋዝ ጋዝጋዝ ከማለትም አልፎ እኮ ኮሶ ኮሶ ብሎ ምርር ይላል ማለት ነው። ጉድ እኮ ነው። ጭራሽ ምናለችው አያቶቼ ጋር ለመስቀል በዓል ወስዳሃለው፣ ገጠር ለመስቀል ወስጄ ከቤተሰቦች ማስተዋውቀሃለሁ፣ እነሱ ደስ ይላቸዋል። አያቶቼ ጋር አለችው እኮ አያቶቼ። እኛ ስለተናገርን እኮ ነው ቤተሰብ አንድ ቁጥር የተናገርኩት እኔ ነኝ። የት እንደሄደ ታውቃላችሁ በዓልን አብርሃም እናቱ ማለት አያቱ ጋር ነው የሄደው፣ ገጠር አያቱ ጋር ሄዶ ነው በዓል የሚያከብረው። ከጓደኞቹ ጋር ብዬ ተናግሬለሁ። ከእኔ ወስዶ ተቀባበሉት፣ ብዙዎቻቸው ማለት ነው። ያለ ማስቀየስ እንግዲህ እትዬ ሄርሜላ፣ አያቶቼ ጋር ወስጄ አስተዋወቅሃለሁ። ታዲያ ለአያቶችሽ ተይዞ የሚሄደው ስጦታ ምንድን ነው? እረውነት እውነትህን ነው ለአያቶቿ እንዶ ምን አለበት ጋሽ አልቅበት እዬ፣ ለአያቶቼ እትዬ ማነሽ፣ በለጡ ጌጡ፣ ማነሽ ማነ ደመቅ እዬ ማነሽ ማነ፣ አረ ታይ፣ ቀለሟ ታይ፣ ሄርሜላ ለአያቶቼ ምን ስጦታ ይዤ ልሂድ? እንዶ እናቶቻችን አያቶቻቸው የሚያስደስታቸው ነገር ምንድን ነው ብትላት አይሻልህም ነበረ። ለአያቶችሽ ምን ስጦታ ይዤ ልሂድ? እውነት እኛን ምታሞሽ ምታሞኛል። ምታሞኘን እኛ ነን ጉራጌኛ ገባብን እኮ በእናታችሁ የዛሬውማ የከፋ ነው እናንተ እሺ ሲላት እኮ እሺ ሲላት በቃ እንዴት እንዴት እንደሆነች ተንጠራርታ እንትኗ ከንትኑ ጋር ነው ያገናኘችው ማለት ነው ትትትትትቶ እኛ ራሱ እኮ መጥፎ ነገር ልታናግሩን እኮ ነው እናንተ ልጆች ማለት ነው ተው እናንተ ተው ተው አንቺ ሴትዮ ታይ ኧረ፣ ኧረ፣ ኧረ ምንጉድነሽ እና እናቴ፣ ምንጉድ፣ ምንጉድነሽ፣ እንዶ ምንጉድነሽ። እኔ እኮ ለአንተ ብዬ ነው በዓሉን እዚህ፣ አንተን እየጠበቅኩኝ ነው ምናምን እያለችው፣ እያስመሰለች ማለት ነው። አይ ያንቺ የማስመሰል ነገር ደግሞ። ጎበዝ ነኝ አላለች? ጎበዝ ነኝ ሀሳቡን አስቀይረዋለሁ። ይሄን አይዲያ የማን እንደሆነ ታውቃላችሁ? የፍሬ አይዲያ ነው። የፍሬ አይዲያ ነው ዛሬ የተጠቀመችው ማለት ነው። ፍሬ ምን ብሏል? እቺ ልጅ በቃ ከሚስቱ ለማለያየት የማትጥረው የማታረገው ነገር የለም፣ ሀሳቡን ለማስቀየር ከሚስቱ ጋር ለማፋታት የማታረገው ነገር የለም ያለውን ዛሬ እሷ አመጣችው ማለት ነው። የእሱን ሀሳብ ለማስቀየር የማላደርገው ነገር የለም፣ ጎበዝ ነኝ፣ የማላስቀይረው ነገር የለም አላለችም? ለካ እናንተ የሰውን አይዲያ መንጠቃችሁ መንጠቃችሁ መታችሁ ነው እዚህ ጋር የምታዝረጣርጡት ማለት ነው። አይዲያው የእኛ ነው። ለማንኛውም ግን እውነት ብዙ ለማሳመን እኛን ለማሳመን በዚህ ልክ አትጋጋጡ፣ አትላላጡ ማለት ነው። ሌላው የዘፈኑ ነገር ቤተሰብ ልቤ ልቤ ገዝቷል ቀለምዬ ተው የአንቺ ድምፅ እኮ ሽንት ቤት ላይ ሰው አለ ለማለት ራሱ አይሆንም ወፍራም ነው አይሆንም ልብህ ልቤ ገዛው ምንድን ነው ሚስት አስረግዞ እዛች ጋ አስቀምጦ ውሽማ ስለያዘ ነው ልብህ ልቤ ገዛው ምን ልብህ ልብህ ገዛ ልብህ ወለቀ እንጂ ጋሽ አልቅበትዬ እንዶ አብርሃም እንዶ አብርሃም ምን የቱ ጋ ነው ልብህ ልቤ ገዛው ማለት ነው እንዶ ለዘጠኝ ወር መታገስ አቅቶ ልጅህ ቦዷ ላይ ተሸክማ ዘጅግ አስቀምጣት ከውሽማ ጋር ሸሺ ገዳሚ ስላልክ ልብ ልብ ገዛ። የወደደው ወዶ የጠላውን ጠልቷል። እስኪ ሙች በለኝ። ኧረ የአንተው ሲከፋ ነው እናቴ። ይህማ ሼም ነው። ለነገሩ አንተ ምን ሼም ታውቃለህ? ምን ሼም ለይተህ ታውቃለህ ማለት ነው። ለማንኛውም ውዶች ይህ ስለነዚህ ዘረጦ ዝርጥርጦች ይሄን አክል ካልጎኝ ማለት ነው። ሩታዬ ደግሞ እንደዚህ ዝንጥ ብላ ከምርጥ አድናቂዎቿ ጋር መጥታለች ማለት ነው። እምር ብሎባት ማለት ነው። አምሮብሽ ስለመጣሽ እጅግ በጣም ደስ ብሎኛል። በቃ እንዲህ እንዳማረብሽ ስቀሽ እንድናይ ነው ምፈልገው ማለት ነው። የሴት ጀግና የብዙ ሴቶች አሪያ እንድትሆኝ ነው የምንፈልገው ማለት ነው። በቃ ጠንካራ ትሰበራለች በቃ ሰበርናት ለሚሉት አልተሰበርኩም አለሁ መኖሬን አሳያችኋለሁ ሰርቼ እ አሳያችኋለሁ በያቸው ለእነዚህ ቅንቅናሞች ማለት ነው። ትላንትና እኮ እንደዛ ተራርሰው ሶፋ ላይ ራሱ ተቃቅፈው ስታይ ቅንጣት ያክል እንኳ ትዝ አላላትም። ስቃ ነው እንትን ያለቻቸው ረበሽኳቸው አይደለም ያለቻቸው። እንዲያውም ቅጥል ነው ያደረገቻቸው ማለት ነው። አሁንም ሩታዬ እንደዚህ ቅጥል ላርጋቸው ለእነዚህ ምናምንቴዎች ቦታም እንዳሰጫቸው፣ እውነቴን ነው የምልሽ እና እውነት ምርጥ ምርጥ አድናቂዎች ነው ያሏት ማለት ነው። እጅግ በጣም ደስ የሚሉ ማለት ነው። ሴት ስለሆነች ከሴት ጋር የሚቆሙ ማለት ነው። ይመቻቸው አቦ በጣም ነው የማወዳችሁ፣ በጣም ነው የማከብራችሁ በዚህ አጋጣሚ ማለት ነው። እና ከሩታ ጎን ስለቆማችሁ፣ ሩታ ልታዩት ስለሄዳችሁ ማለት ነው። ሩታዬ አእምሮብሽ እንደዚህ ውብ ሆነሽ እንድትሆን እንድናየሽ ነው የምንፈልገው እኔ በበኩሌ ማለት ነው። የእውነት ሩታ እንድታለቅስ እንድትጎዳ እኔ ሩታን ብቻ ሳትሆን ማንኛውም ሴት ማልቀስ የለባት ማልቀስ የለባትም። የትኛውም ሴት ማለት ነው፣ ሴት ስታለቅስ፣ አንገቷ ስትደፋ፣ የሆነ ችግር ደርሶባት የሚያስደስታችሁ እናንተ እውነት የምላችሁ ሴጣን ናችሁ፣ ሰው ሳትሆኑ ሴጣን። በተለይ ሴት የሆናችሁ ማለት ነው፣ ይህ ሴት ለቅሶ የሚያስደስታችሁ ማለት ነው። እናም ሩታዬ በሰላም ወልደሽ ልጅሽን ለመታቀፍ ያብቃሽ፣ የእኔ ውድህት እና ስቀሽ አሳያቸው እነዚህ ስቀሽን አቃጥያቸው፣ በቁማቸው ቀጥል ድርር አድርጊያቸው። እውነቴን ነው የምልሽ፣ ያራሉ፣ ይቃጠላሉ። አሁን አንቺ ለማናደድ ነው እንደዚህ የሚጋጋጡት ማለት ነው። እኔ እንዶ ብትጠበሱ ራሱ አትሸቱኝም። ባያቸው፣ ይመችሽ። ለማንኛውም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድርጋቸው